ጤና ስጥልን የዩቱብ ቤተሰቦቼ፣ እንዴት ናችሁ? ዛሬ ከአዲስ አበባ ውጪ ወደ ምዕራብ 60 ኪሎ ሜትር እጅ እገኛለሁ ከብቶችን ለማየት ነው። ቦረናና፣ እንዲሁም የጀርሲ ላሞች በብዛት ይገኛሉ ሲባል ሰምቼ ነው እና የቦረናን አስጎበኛችኋለሁ ከኔ ጋር ሆኖ አሁን ወደዛ እሄዳለሁ። እንግዲህ አሁን ማሳያችሁ የቦረናን ላሞች ግደሮች ያሳያችኋለሁ። ከሆለታ ወደ 30 ኪሎ ሜትር ይሆናል። እነዚህ አሁን የቦረና ናቸው። እስኪ ቀሪባቸው መሃል ላይ ቀን ቀን ውጭ ይግጣሉ፣ ማታ ማታ ይመለሳሉ። ይውላችሁ አንዳንዶቹ አግሬሲቭ ናቸው። እችኛው አሁን ትንሽ የ መቆጣት ባህርይ እያመጣች ነው። የሚመጡት ከሙቀት ቦታ ነው። ሙቀትን መቋቋም ይችላሉ። የፋት መጠንም በጣም አሪፍ ነው። እዚህ ውስጥ ምንድን ሌሎች አሉ? እስቲ ሆሊስቲኗን ጠጋ ብለን እናያለን። እቺኛውን ሆሊስቲን ነች። ነይ ነይ እጨው የሆሊስቲ ዝርያ ነች። ምናልባት ከቦረና ጋር ሊያዳቅሉት ትችላሉ። ቁመቷም እንደምታዩት አሪፍ ናት። እርጉዝም ትመስላለች ሰው እነዚህ አሁን ኢርታ ጋላቾ ይውላቾ ምናልባት ሰውን ብዙ አልተላመዱም። ሰውን ይሸሻሉ ይውላቾ አሁን ሁሉ እንዴ ቁሙኛ እንደሚያውጥ ይው ሰኝዎን ኩንካ ሰኝዎ ቦረናቲ ባይናን ነሞተት ይንስቅ አፈካቱ

ሆሊስቲኖች በጸባይ አሪፍ ናቸው። እንግዲህ አንድ ቦታ እየዋሉ አንድ አይነት መኖ እየበሉ የሰውነት ለውጥ እንየው። አሁን እነዚህ እንየው፣ የእነዚህ ቻው። አሁን ሰውነታቸው በጣም አሪፍ ነው። ሆሊስቲ ግን ሰውን አይቀርቡ፣ ሰውን ሰው ይሸሻሉ። እኛ ብለን እነሱ ምናልባት አዲስ ሆነን ሊሆን ይችላል። እና በተለይ እነዚህ የቦረና ላሞችን ሞቃት በሆኑ ቦታ ብትጠቀሙ አሪፍ ነው። የወተት ምርታቸው እንደ የምግብና እንደ ዝርያ ናቸው። አንዳንዱ 10 ሊትር የሚሰጣል፣ አንዳንዱ 16 የሚሰጡ አሉ። ግን ምንድን ነው ያላቸው በብዛት እነሱ የወተታቸው መጠን የፋት ኮንቴንቱ በጣም ትልቅ ይሆናል። ስለዚህ አሁን ይሄኛው ሜዳ ላይ የምንገኘው ግኙ ይሄ ሜዳ አሁን የሚባለው በዚህ አካባቢ የበርጋ ሜዳ ይባላል። በጣም ትልቅ ሜዳ ነው። ብዙ የከብቶች ዝርዮች የሚገኙበት ነው። ከተቻለ የሀበሾቹን የመሃል ሀገሮቹን ሀበሾቹን እዛ ማዶ በሩቅ ይታያሉ፣ ስለሆነ እጅ ያሳያቸዋለሁ። ሌላ ደግሞ እየታጨደ ያለ ሳር ምናልባት የሳሩን ኳሊቲ ላሳያችሁ እችላለሁ። ይኸውላችሁ ብዛታቸው እንዲህ ከሮቅ ስታዩ ተፈናቃዮች ዱካን ይተክሉ ይመስላሉ። አያችሁ፣ ያ ዙም ስታደርጉት ብዛታቸው ሙሉ ከሆነ ሙሉ ቀን ሙሉ ከሆነ ምናልባት ሰውነታቸው ልትጎዳ ይችላል። ለምን መሰላችሁ? ሰውነታቸው ነጭ ነው። ሰውነታቸው ነጭ ነው ማለት ደግሞ ምናልባት የቆዳ በሽታዎች ሊከሰቱ ይችላሉ። የቆዳ በሽታ ሊከሰቱ ይችላሉ። ፀሐይ ብራ የሚመጣ የቆዳ በሽታ አለ። እነሱ በሽታ ሊከሰቱ ይችላሉ። ባይሆን ባይሆን እዚህ ጋር እስከ 4 ሰዓት ወይ እስከ 5 ሰዓት ቢቆዩና ማታ ለልክ 6 ሰዓት ሲሆን ምሳ አካባቢ ላይ ወደ ውስጥ ቢመለሱ መልካም ይሆናል። የሚገርማችሁ ነገር አሁን እነዚህ ጊደሮችና ላሞች ውስጥ አንድ ወይፈን የለም። አንድ ወይፈን ይሄ ማለት ለዝርያ ተመርጦ ለአንድ ቦታ ያስገባቸው ናቸው። ስለዚህ እነዚህ ምንድነው ሚደረጉት የሚደረጉት ማለት ነው ማዳቀል ይቻላል ማለት ነው። ቦረናን ከሆልስቲን ይዳቀሉና ክሮስ ይፈጠራል ማለት ነው። ስለዚህ ያኔ ምን ይሆናል? የወተት ምርት መጨመር እንችላለን፣ የቦዲ ሳይዝ መጨመር እንችላለን። የቦረና ቦዲ ሳይዞች ይወላ እንዴት ትናንሽ ናቸው። የሆልስቲን ደግሞ ሳይዛቸው ትላልቅ ስለሆኑ የቦዲ ሳይዛቸው መጨመር እንችላለን ስለሆነ ማዳቀል ዝርያ ማሳከል ይችላል። እችኛዋ ደግሞ ጀርሲ ነች። ይውላችሁ እችኛዋ ጀርሲ ነች። አያችሁ እንደ ሳይንሱ መሆን ያለበት ምንድን ነው? እዚህ ጋር ጠዋት ምናልባት ይዝናኑ ካል ጠዋት ወደ ውጭ እናወጣቸዋለን ካወጣም በኋላ እስከ ራሳት እንዲህ በመዝናናት ትንሽ በመጋጥ በመፍታታት ከተመለሱ በኋላ ወይ ሳይሌጅ ወይ ደግሞ የምጥመኖች ይዘጋጅና ቀጥታ እንዲመገቡ ነው የሚደረገው እንደዛ ቢሆን ነው አሪፍ የሚሆነው እንዲህ ግን ምናልባት እንዲ ፀሐይ ላይ የሚውሉ ከሆነ ጉዳትን አስተናግዳሉ የበሉትን ሁሉ ወደ ኢነርጂ ነው የሚቀይሩት በመሄድ ኢነርጂውን ይጨርሱታል ምንድን ነው የሚሆነው የተመጣጠነ መኖን አያገኙም ማለት ነው። አሁን ቀጥታ ሳር ብቻ ስለሚያገኙ ይሄኛው አሁን እያገኙት ተራፊ ነው። ቀጥታ ከመሬት የሚጋጥ ነው። ላይ ኮንሰንትሬት ፉድ እየሰጣቸው አንደኛ የጮጓራቸው ፒኤች ኖርማል ይሆናል። ለምን ኮንሰንትሬት ፉድን በ ባዶ ሆድ ከሰጠን ልክ ከዚህ በፊትም እንደምላችሁ ባዶ ሆድ ከሰጠን ቀጥታ በማኑር በኩል ይወጣል። ስለሆነ ስለዚህ እነዚህ ምንድነው የሚያገኙት፣ ሆን የኛውን ፎሬጁን ከበሉ በኋላ እዚህ ቀጥዬ ደግሞ ማሳያችሁ የሀበሻ ላሞች እዛ ማዶ አሉ። ወደዛ ሄደን እነሱ አይተን እንመለሳለን። ከብቶች ከሜዳ ከሜዳ ገብቶ ወደ ቤት ገብቶ ይቀለቡ የምንለው ወይ ደግሞ ቤት ላይ መብላት አለባቸው። ከብቶች ከሜዳ ከሜዳ ገብቶ ወደ ቤት ገብቶ ይህ ቀለቡ የምንለው ወይ ደግሞ ቤት ላይ መብላት አለባቸው። ምን ነው ሌላ ትዝታ፣ እስኪ ልጠይቃቸው። በልጅነታቸው ጊዜ ምናልባት አልባት ፈረስን ጋልቦ ከፈረስን ወድቆ ሊሆን ይችላል። ወሬ ከብት እንዴት እንደሚያበሉ ጧት እንዴት ይበላሉ፣ ቀን እንዴት ይበላሉ፣ በዚህ ሜዳ ላይ ይውላሉ። ስለሆነ እራሳቸው ጋር እናወራለን። እዚህ ሜዳ ላይ ያገኘኋቸው ትልቅ ሰው ናቸው። ከብት እርባታ በሼድ ውስጥ በቤት ውስጥና በውጪ ምን ይመስላል? ወሪዮር ሲሱን ወፈረቲ ማልፈካት

ከናምላ አፍ እሳቸው ምንድን ነው ያሉት፣ እዚህ ከብቶች ከዋሉ በኋላ ማታ ከገባን በፍሩሽ ከና በአተል አቀላቅለን ወይ ማለት ለላሞችም ለበሬዎችም አዲ እኛ መርገድ ሄደ እኔ አያችን እንዳሉ የሚታለቡ ላሞች ወተትን ስለሚሰጡ እነሱ የተጨማሪ መኖ ከቤት ይሰጣሉ፣ እንደ ፍሩሽካ እንደ አተላ አይነት ከስንዴ ገለባ ጋር ቀላቅሎ ይሰጣሉ። ግን እነ ግደሮች በሬዎች ምንም ሳይዘሩ ግጦሽን ብቻ ላይ ስለመዋሉ እነሱ ምንም አያገኙም ነው። ለላሞች ብቻ ለላሞች ብቻ ነው የምንሰጡት። ኦኬ። ስለዚህ እነሱ የምንሰጡት ለላሞች ለምንድነው ለላሞች የሚሰጡት።

መድኃኒቶችንም እናገኛለን ነው ያሉት። ሌላ በተጨማሪ ጨውን እንሰጣለን በሁለት ቋንቋ። ለምንድን ነው የምሰራ መሰራላችሁ? ኦሮምኛ የሚሰማ ሰው አለ፣ አማርኛ የሚሰማ ሰው አለ። ለዚህ ነው በሁለት ቋንቋ የምሰራላችሁ ያሉት። ሌላ ትዝታ ሲል ጠይቃቸው በልጅነታቸው ጊዜ ምናልባት አልባት ፈረስን ጋልቦ ከፈረስን ወድቆ ሊሆን ይችላል። እዚህ ሌላ ትዝታ እጠይቃቸዋለሁ። ፈርደኒ ጋር ኩፍተኒን ቤት ተኒ ደግሞ ማከስ ተነቲ

ስለዚህ በልጅነት ጊዜ እኔ ፈረስን እጋልባለሁ ፈረስ የምጋልበው ግን ያለ ኮርቻ በባዶ እንጋልባለን እየጋለምን እንወድቃለን እንነሳለን ነው ያሉት አርኪ ሲንጨባ ሉግኒ ሲንጨባ ይፈይ እና እግሬም ተመቶ ወድቄም ተሰብሬ ማቃለሁ ነው እና ይሄንን ትዝታ ያላችሁ ሰዎች እንግዲህ አስታውሳችኋለሁ ኩፍተኒ ባዬ የሚደምተኒ ቤቱ አርኪ ሲጫበ እሺ

ሶምቢን ጉባቴ አያችሁ፣ ለወጣቶች ቆንጆ ምክር ነው የሰጡት። እኔ በወጣትነቴ ጊዜ የበላውኝ ጩኮ፣ ጩኮ ማለት እንግዲህ ከበሶና በቅቤ ተቀላቅሎ የሚሰራ ነው። ጩኮ ጨጨብሳ የሚባል ደግሞ ከቀይ ጤፍ በቅቤ ተደርጎበት ቂጣ ተሰርቶ የሚበላ ነው። እዛ ላይ እርጎ አለ። እንደዛ ነው ያደግነው። በተጨማሪ ደግሞ ነጭ ጠላ እንጠጣለን። አረቄ አንጠጣም። ለዚህ ነው ድማችን ረዘመለ የዚህ ጊዜ ወጣት ደግሞ አረቄ ስለሚጠጣ ሳምቦ ተቃጥሏል ነው ያሉኝ። የዛ ጊዜ ጥጋብ ከአረቄ በላይ ነው ሰው የሚያሰክረው። ስለዚህ ጥጋብ ድሮ ነበር ቀቡ ፋርዲ፣ ሲንዱአ እንዲ ሲንጫጫ ኡፍ ነው ዘኒ አካል። የዱሮ ጥጋብ። አሁን ማዶ የሚታየውን ተራራ በካሜራማን ምናልባት ያሳያችኋል። ከዛ ተራራ ወደ ታች ፈረሶችን ለቅቄ በፈረሱ ይሮጣለሁ። ያኔ ወጣት እንግዲህ በፈረስም ይወድቃል። በፈረስም ከወደቀ በኋላ ፈረሱም ይሰበራል፣ ሶም ይሰብራል። በዛ ጊዜ ማለት ነው። ስለዚህ ትዝታቸው ምን እንደሆነ ያለኝ የዚህ ዘመን ወጣትን የሚሰብረው የሚገለው መጠጥ ነው። የኛ ጊዜ ግን ጥጋብ ወተት ጠጥተን ቅቤ ጠጥተን ፕላስ ደግሞ ሌላ ጩኮ በልተን በሱ ጥጋብ ነው እኛ የምንሰባበረው እንጂ የዚህ ዘመን ወጣ የሚሰባበረው በመጠጥ ነው። ስለዚህ ወጣቶች እባካችሁ መጠጥ እንዳጠጡ እያሉ ነው። ከሳቸው ተማሩ። ረጅም ድሜ መኖር ከፈለጉ እንደ እንደሳቸው መሆን ይችላሉ። ስለዚህ ምናልባት በብዙ ሀገር ያላችሁ እዚሁ ሀገር ኢትዮጵያ ውስጥ ያላችሁ፣ ውጭ ሀገር ያላችሁ ይህንን ላይ ያሳለፋችሁ ይሄኛውን ህይወት ምናልባት ላሳያችሁ ነው ወደዚህ መጣው። ፋዘር በመጨረሻ የሚጨምሩ ነገር ካለ ይጨምሩልናል ዋሪቲን ወደ ወልታን ካብጃ ጫበሰን እሺ ማሰይና ቃላፋባን አሃ ሰአ መሴና ቀሌ መ ከት ጭብሴ ሳ ፎኑመሰ ኛጋይሰፊ ምን ቢዳንቀመሱመ ልጃቸ ስትሰበር፣ በዛ ጊዜ የሚደረገው ልክ እንዳሁን ዋክም ቤት አንሄድም። ምናደርገው ምንድን ነው? መሴና ከብት ይታረዳል። ያ መሴና ከብት ይታረድ እና ይሰቀላል። ልክ እንደ ቋንጣ ይመስለኛል። ከተሰቀለ በኋላ ሌላ ሰው አይበላም። የተሰበረው ሰው ቢያ አንድ ወር ይሁን ያም በልቶ ሲጨርስ ጤነኛ ሆኖ ይነሳል። ስለዚህ ያኔ ሕክምና ሁሉ በምግብ ነው ማለት ነው። አሁን ደግሞ ማሳያችሁ የታጨደ ሳርን አግኝቻለሁ። ምናልባት የታጨደ ቢሆን ጥሩ ነበረ። ይኸውላችሁ ክምሩ ምን ወደዚህ ሲታየው ሳሮቹ ማለት ነው። ይሄ ሳር አሁን ኦልሞስት ደርቀዋል። የሳር ኳሊቲ ወደ ቤት መግባት ያለበት አረንጓዴነቱን ሳይጨርስ ነው። ወደ ቤት መግባት ያለበት መድረቅ አለበት እሱ ያስማማናል፣ ግን አረንጓዴነቱን ሳይጨርስ ፕላስ ደግሞ እነዚህ ይውላችሁ ከምን ላይ እንደታጨደ ይው፣ ይሄኛው እነ የጨፍ የምንለው በሳይንስ የሚባል ፓራሳይት አለ መሰላችሁ፣ ፋሾላ የሚባል ፓራሳይት አለ። ቱኛ ምንድነው ሊቨርን አታክ ያረጋል፣ ይሄ ጉበትን አታክ ያረጋል። ምናልባት ጉበትን በጥሬ ምናምን ስትከፍቱት ውስጡ ቅጠል የሚመስል ትል አለ። እሱኛው ፋሾላ ነው የሚባለው። ያ ፋሾላ መነሻው ረግረግ በሆነ መሬት ላይ ነው የሚቀመጠው። አሁን ይሄ መሬት የሚጀርማችሁ ረጋማ ነው። እና ከዚህኛው መሬት የምታጭዱ ሳሮች ቅርጻቸው ምን ይመስላል መሰላችሁ? ይኸውላችሁ እነዚህ ሳሮችን ነው። እነዚህ እነዚህ ሳሮች አሁን የነዚህ ቅርጽ ይኸው የዚህኛው መሬት ይሄኛው ምንድነው ለዛ ፋሾላ የተጋለጠ ነው። ለላሞቹም ይሁን ለከብቶቹ የግድ ለፋሾላ የሚሆኑ መድሃኒቶ እንደ ታክሎዛል እና መድሃኒቶች ግድ ያስፈልጋሉ። ስለሆነ ምናልባት የኛው አሪፍ ይመስላል። አሁን የኛውን ሳር ይዩት። አሁን እነዚህ ሰስገቱ እነዚህ ሳሮች አሁን አሪፍ ሳር ናቸው። እነዚህ እነዚህ ማለት ነው። ይኸውላችሁ አያችሁ። ሳር ስትገዙ እንደዚህ አይነት ሳርን ነው መግዛት ያለባችሁ። እነዚህ አይነት ሳሮች አሁን ከይሄኛው ሳርና አሁን ያሳየኋችሁ ሳሮች እንዲህ ራሱ በቪዲዮ ራሱ ይላችሁ። ይሄ ሳር እንዲህ ሙሉ ስታዩትና ምናልባት ዙም አርጎ ካሳየ ይሄኛውን ሙሉና የዚህኛውን እዩ። ጭነች ይሄኛውን ደሞ እዩት። ይሄኛው ሳር ይዩት። ይሄኛው ደግሞ ትላልቅ ነው ዘለላው ማለት ነው። ስለሆነ ዘለ ዘለላውን ይዩት። ይሄኛው ምንድነው? ረግረ መሬት ላይ የሚበቅል ስለሆነ በተለይ በተለይ ፈረሶች ቢበሉት መልካም ነው፣ ግን ለወተት ላሞች ብዙ የሚመከር አይደለም። ቆንጆ ሳር እሱኛው ነው። ስለዚህ አሁን እዚህ አካባቢ ያሉ ሳሮችን አዎ ወደዚህ ያሉ ሳሮች ስናያቸው የሰው እነዚህ ሳሮች ግን ምንድነው እዚህ አካባቢ ይሄኛው የታጨደው ረግረግ መሬት ነው። ይኸውላችሁ፣ እነዚህ ቁርዬዎችን እዩ። እነዚህ ነጫጮቹን ይታያችኋል? ምናልባት በልጅነታችን እያኔ ዱሮ ከብት ስንጠብቅ እነዚህ ከከብት ስር አይጠፉም። አይታችሁ ከሆነ እነዚህ ከከብት ስር አይጠፉም። አንደኛ ከብቶች መሬትን እየነኩ ሲሄዱ ነፍሳት ይዘላሉ። ያቺን ነፍሳት በከብቶች ንኪኪ ስለሚነሱ ያቺን ነፍሳት ይለቅማሉ። ሁለተኛ ግን ረግረግ መሬት ላይ አይጠፉም። ቆይ ይሄ መሬት አሁን ብነካው ስሩ ጭቃማ ነው። ሶ ስሩ ደግሞ ይኸውላችሁ፣ ቆይ ላሳያችሁ። ይኸውላችሁ እንዲህ ማለት ነው። ስሩ ጭቃማ ሆነ ማለት ደግሞ አሁን ያልኳችሁ ነው፣ ፋሽን ላይ ያልኳችሁ ፋሾላዎች እዚህ ጋር ለመራባት ቦታው ራሱ አመቺ ስለሆነ እዚህ ቦታ ይኖራሉ፣ ሳር ላይ ይኖራሉ። ይህ እነዚህ በደረቁ ሳሮች ላይ ፑፓቸው ይኖራል። ፑፓቸው ይኖራል ማለት ደግሞ ከብቶቹ ይሄኛውን ሳር ሲበሉ እንጀስት ሳያረጉ ሲውጡት ማለት ነው። ያ ፑፓ ወደ ውስጥ ይገባና እያደገ ወደ አዳልት እያደገ ሄዳል። ወደ አዳልት ካደገ ደግሞ መኖሪያውን ጉበት ላይ ያደርጋል። ለዚህ ነው ጉበትም ስትበሉት ውስጡ መስመር መስመር ስትከፍቱት ቅጠል የሚመስል ትላትሎች አሉ። እነዛ ትላትሎች መነሻቸው እዚህ ነው። ስለዚህ ሳር ስትገዙ ምናልባት እንደዚህ አይነት ሳርን ብትገዙ ይመረጣል። በየሶስት ወሩ ከተቻለ በየሶስት ወሩ ዲወርም ማድረግ ነው፣ መድኃኒቶችን መስጠት ነው። አዲስ አበባ መሀል ሆነን ከምንጨናነቅ ትንሽ አንዳንዴ ወጣ ብለን እንደዚህ የምናይ መልካም ነው ብዬ ነው እንደዚህ ወጣ ብዬ ይህንን ቪዲዮ ሰራውላችሁ። በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።